አደይን አላገኘናትም እያላችሁ ነው? አዎ፣ ጋሽ ይለኛል እጋበዛለሁ ብለው ሚስጥራችንን አንፈሻ አብረን አለ ይጠጣ ነው። ለምንድነው ይዘናት የምንመጣው? ምን እዚህ አዲስ ነገር አለ? አንቺ እንዳለሽ እስካሁን በአንቺ ምክንያት የሆንኩት ትንሽ አባዬ፣ እህትሽ የት አለ? እህቴ ከጠፋሽ ስንት ግዚዋ። ስርዓት ይኑርሽ። እሺ፣ ከዚህ በኋላ አንድ ቃል ብቶች አጋጭሻለሁ። አንቺ ተንከሲስ ምን አባሽ እያደረግሽ ነው? ከነገ እኮ ደቆች አልፎታል። አ አባዬ እየመጣ ነው፣ ረደርሷል። እዚህ ጋር የምርሽ ነው ብ አባቷን ሽሽት ከገጠር ወደ ከተማ የገባችው አደይ ራሷን በሰው ሰራተኝነት ያቆየች ቢሆንም ኑሮ ባለመመቻቸቱ ወደ እናቷ ቤት እንድትመለስ ግድ ሆኖባታል። አሁን ከእናቷ ጋር ኑሯን እየቀጠለች ቢሆንም በነጫኔና በናለልኝ አማካኝነት ከእናቷ ጋር እንደምትኖር ወሬ ደርሷቸዋል። አባቷ እሷን ፍለጋ መጥተዋል። በአሸናፊ አማካኝነት ካለችበት እንድትርቅና አባቷ እንዳያገኟት ቢያስቡም በስተመጨረሻ ልብሷን ጠቅላ አባቷን ለማምለጥ እየሞከረች ሳለ አባት ግን ከወደ መስኮቱ ነው ተመልክተዋታል። አባትም ክፉኛ ወደሷ አፍጥጠውባታል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል ስልሳን የምናይ ይሆናል አለልኝና ቶጫኔ ስለ አደይ ጉዳይ የሚያወሩትን ነገር አሸናፊ ስለሰማባቸው በጣም ተናደዋል። ይህው ወዳጅ መስሎ ሚስጥራችንን ወሰደብን ማለት ነው። እኒኮ እንደዚህ ጉድ ይሰራናል ብዬ አላሰብኩም ነበር እየተባባሉ ነው ግብም ወደ ደመቀና ወደ ንጉስ በመሄድ አደይ ገጠር እንደሄደች ሰምታችኋል ወይ? ካለችበት ሄደን እንጠይቃት፣ በብዙ ነገር ተበድራን የሄደችው ይቅርታን ጠይቃት እያለ ነበረ። ንጉስም አዎ ካለችበት ከገጠር ልናመጣት ይገባል። ደመቀ ምናለህና አለህና ነው እዚህ አምጥተህ ምን ልታደርጋት ነው? በምኑ ገንዘብ ነው? እያለ ንጉስን እየተናገረው ነበረ። በቃ አትስገብገብ፣ ስንመጣ እንሞላዋለን በማለት ይናገረዋል። ሊዱም ከዚህ ከሚደብረኝ እናንተን ተከትዬ ገጠር መግባት ይሻለኛል አለችው። በጧ ሊዱም ሻንጣ ምናምን አኔዝሞ እያለች ነው። ቫኬሽን ሳይሆን አደይ ልንጠይቅ ነው ቫኬሽን አጥቅበጭ በማለትም ይናገራታል። እሺ ነው ለለማንተ ተነ የምንሄደው አለች ሊዱም። የዛን ሰይጣን ስማታን ታንሽብኝ አሁን ጊዜ የለንም በማለት በቁጣ ይመልስላታል። ብርሃኔ በጭፈራ ላይ ሳለች አሸናፊ እየሮጠ ወደ ቤታቸው ይገባል። በደህና አይደለም እያሉት ነው። ባታቸው የአደይን መምጣት ስለሰማ አደይ ከዛ ቤት መውጣት እንዳለባት እየተናገረ ነው። እንዴት ሰማ በምን አማካኝነት እያሉ ነው እዚያ አካባቢ ጠላ ቤት ነበረ፣ ምናልባትም ወደዛ ሲመላለሱ ይሆናል ያዩሽ በማለትም ይናገራል። አሸናፊም የናዲያ አባት እንደሚመጣ እርግጠኛ ሆኖ ነበር የነገራቸው። ምክንያቱም እሱ ነበር ያወራቸው ድምፁን ቀይሮ። እናትም ምን ማድረግ እንዳለባቸው ተጨናነቁ። በቃ እሱ መጥቶ እስከሚሄድ ድረስ የሆነ ቦታ ተደበቂ በማለት ልጃቸውን እየመከሩ ነበር። እናትም እንዳይርባቸው ምግብ አዘጋጅተው ወደሆኑ መውጣት እንዳለባቸው እየመከሩ ነበረ። እኔስ አንዴ ፈተና የበዝቷል፣ እባክህን ይች ልጅ አሽሽልኝ እያሉ ነው ታዲያ በተነጋገሩት መሰረት ወዲያውኑ ተያይዘው ሶስታቸውም ወደ ውጭ ይወጣሉ የሰራተኝነትን ቦታ የተካችው ቤዛም የነባርኮትን እናት አላስደሰታቸውም አደይን ታውቂያ ታለሽ ወይ እንዴት አይነት ክርክም ልጅ መሰለችሽ የስነ ስርአቷ የሙያዋ እያሉ እየነገረው ታዲያ ለአደይ የሚያቀርቡት አድናቆት ቤዛን አበሳጭቷታል በቃ ቡናዋ አልተመቸወትም ማለት ነው በማለትም ከተቀመጠችበት ተነስታ ቡናውን ትታ ልትሄድ ነበረ ምነው ነው ይህም ስራ ሆኖ ቡናውን ትተሹ ልትሄድ ነው እንዴ በማለት ነባርኮት እናትም በጣም ተበሳጩባት ባርኮትም እማዬ፣ በጣም ይቅርታ አደይን ስለለመድሻት ነው እንጂ ቤዛም እኮ በጣም ጎብዝ ሰራተኛ ናት፣ በማለት ሲናገር ቤዛ በጣም ተናደደች። ሰራተኛ በማለት መለሰች። አዎ ሰራተኛ። ስራሽን ትረሻለሽ እንዴ? አሉ የባርኮት ናት ነስራት። እንኳን ባይኖርሽ እንደ ሰራተኛ ጸጉርሽን ልታስተካከይ ይገባል። ጥፍርሽንም ቁረጭ። የምትቀባቢውንም ነገር ወደዛ በይ። ማታ የበላሁት እንጀራ ሎሽን ሎሽን እያለኝ ነው ዛም አያ አይደለ እናትህ እንዴት አድርጋ እንደምታበሻቅጠኝ ይህ ሁሉ የአንተ ስራ ነው፣ በማለት እሱን ተቆጣቸው። ቤዝዬ ይቅርታ፣ እንደዚህ ይሆናል ብዬ አልጠበቅኩም ነበር፣ በማለት ፓርኮቴም ይመልስላታል። ፍቅርም መታ ከእናቴ ላይ ምን አንጠለጠለሽ? ስራሽን ዝም ብለሽ አርፈሻት ሰሬ ሞይ፣ በማለት ትናገራታለች። ፓርኮቱም ስለኔ ህይወት አይመለከትሽም ለምን እንደዚህ ትናገሪያታለች? በማለት ይቆጣታል። በቃ የራሳችሁ ጉዳይ፣ በማለት ትታቸው ትሄዳለች። የዛን ፓርኮትን ገንዘቡን እንዲሰጣት እያጨናነቀችው ነበረ። እኔኮ እናትሽን አስተዋወቂኝና በኋላ እሰጥሻለሁ ብዬሻለሁ። ደግሞ እናትሽን አስተዋወቂ ስልሽ ደስ ሊልሽ ይገባል እንጂ ለምን ይከፋሻል? እሷም እኔኮ ነገ የማገባህ ባሌነህ ነህ በዚህ ልክ ለምን አታምነኝም? እያለችው ነው። አይ ማመን አለማመን የራሱ ጉዳይ ነው። ለማንኛውም ቤተሰቦችሽን መጀመሪያ ልታስተዋወቂኝ ግዴልሻል እያላት ነው የኔና ያንተ የትዳር ጉዳይ ጥያቄ ውስጥ ገብቷል። እናትህ ሰራተኛ አገባለው ብትል የሚቀበሉ ይመስልሃል? በማለት እየጠየቀችው ነበር። ባርጎትም ይሄ ጉዳይ እንደማያስጨንቀው ይመልስላታል። ቤዛን በሀሳቡ ደስተኛ ባትሆንም የግድ እናቱን መጠየቅ ስላለበት ወደ እናቱ ቤት ሊሄድ ሲል ቤዛን ሰላም ብሏት ሲሄድ፣ እናቱ ግን ቡና ፊ በልሽ ጭራሽ ተጠቃቀፍ ይልኛለሽ በማለትም ይቆጣሉ። እናቴ ምንም አላደረግኩም እኮ ከፍቷ ታይቼ ለአጽናናት ነው በማለት ይመልሳል። እርግጠኛ ነ ግን ባርኮቴ በማለትም ቤዛን ይጠይቋታል ቅድም በተናገርኩሽ ምናልባት ከፍቶ ሲሆን እንዴ ይላሉ። ታዲያ እሷም እናቷ እንደናፈቀች መለሰችላቸው። የኔ ልጆች እኮ ነይ ነው እንጂ ናፍቀሽናል ብለውኛ ያውቁም በማለትም ይናገራሉ። ወደ አባትም ከንጫኔ በመደውል አደይን ይዘው እንዲጠብቋቸው ትእዛዝ አስተላልፈዋል። ታዲያ የአሸናፊ ሳያሸሻት እንድረስባት በማለት አደይን ለመያዝ እየተሯሯጡ ነበረ። ለምለምና ኤላ ወደ ነባርኮት ቤት እየሄዱ ሳለ ከመንገድ ከባርኮት ጋራ ይገጣጠማሉ። እናታቸው እንደመጣችም ይነግረዋል። ቤዛን እንዴት አደረካት እያለ ኤላም እየጠየቀው ነበረ። ያው ባደይ ቦታ ተተክታለች በማለት ይመልስለታል። ሰራተኛ ሆነች ማለት ነው እያለች ለምለምም እየሳቀች ነበር። ባርኮትም ለጊዜው ወሰድኩት አማራጭ እንደዚህ ነው፣ በቀጣይ ግን ወደ እናቷ የምትመለስ ይሆናል። ባይሆን ይህ ጥሩ ሀሳብ ነው አብሬህ እንደሄድ ከፈለክም አብረን እንሄዳለን በማለት ኤላ ከባርኮት ጋራ መሄድ እንደሚፈልግ ይነግረዋል። ለምለም ግን አንተ ደግሞ ምን ትሰራለህ? ለምንድን ነው የምትሄደው? አለችው። ታዲያ እነ ለምለም ወደ እነ ባርኮት ቤት ሲሄዱ እሱ ወደ እናቷ ቤት ነበር የሄደው። አደይም ከሚፈልጓት ሰዎች ለማምለጥ እሩጫ ላይ ናቸው። ከርቀት የተመለከቷቸው አለልኝና ጫኔም ይደርሱባቸዋል። ታዲያ በመንገዳቸው ላይ ተሰናክላ የወደቀችው ብርሃኔ ላይ ይደርሱባቸዋል። አደይ መጥታለች አይደል? አሁን የት ሄደች? በማለትም እሷን በጥያቄ ያፋጥጧታል። እዚህ ምን ትሰራለች ደግሞ ምን ነው ገና ለገና ከተማ ስትሄድ እህትሽን ካድሻት ማለት ነው በማለትም ይናገራታል። ነው የጌታ ልጅ አግብተሽ ኑሪ በተባለች እሷ ግን አሻፈረኝ አለች በማለትም አቶ አለልኝ ይናገራሉ። እሷ የጌታው ልጅ አገባች ማለት እኔም አንቺን ብዙ ልጅ አስወልድች ነበር፣ በማለት አለልኝ ብርሃኔ ማግባት እንደሚፈልግ እየነገራት ነበረ። እሷም ዞር በልልኝ ከመንገዴ በማለት ገለባብጣቸው ትሮጣለች። አሸናፊ ማዴ ና ብርሃኔን ሸኝቷቸው ወደ ቤቱ ይመለሳል። ኤላና ለምለምም ወደ ቤት ሲመለሱ ቤዛ ቤት እያጸዳች ነበረ። ኤላ በማለት ኤላ ላይም ተጠመጠመችበት። በዚህ የተናደደችው ለምለምም ስራው ላይ እየነበርሽ ነው እምትመስለው አእምሮ ብዱሻል በማለት ትላከፋታለች። ለምለም ቅናት ስላደረባት ዘላ ስለተንጠለጠለችባት ቤዛ በጣም ተበሳጭታባታለች። እናትም እንግዶች መጥተው እንዴት ትጠርግባቸዋለች በማለት ይቆጧታል። በኋላም ለምለም ቡናውን ስታፈላ በጣም ስነስርዓትሽና አቀማመጥሽ ደስ ይላል፣ ቆንጆ ቡና አፈላሽልኝ በማለት ለምለምንም እያመሰገኗት ነበረ። ብርሃኔና አደይም ወደ ውጭ ወጥተው ጋራ ስር ናቸው። ስለ አባታቸውም እየተነጋገሩ ነበር። አባት በኖሬ ብዬ ቀና ነበረ የኛ አባት ግን ካላ ይቆጠርም እየተባባሉ እርስ በርሳቸው አባታቸው ክፉና ፍቅር ሰጥቶ ባለማሳደጉ እየወቀሱት ነበረ። አደይም ብርሃኔን ይህንን ቦታ ተክተሽ ከእናቴ ጎን እንድትሆኝ አደራ በማለት እናቷን እንድትንከባከባትና እንድታግዛት እየመከረቻት ነበር። ብርሃኔም ሁልጊዜም ቢሆን ከእናቷ ጎን እንደምትሆን ቃል ትገባላታለች። አደይና ብርሃኔም እዛው ጋር አስር እንዳሉ አሸናፊ መ ጫኒና ልልኝ ወደ ቤታቸው ተመልሰዋል። እኛም ወደ ቤታችን እንመለስ በማለት ወደ ቤታቸው ይመለሳሉ። አባታቸውም ከና ልልይ ቤት ሄዶ ለምንድነው አደይን ይዛችሁ ጠብቆ ብያቸው አልነበረም? እንዴት አላመጣችኋትም? በማለት በቁጣና በብስጭት ይናገሯቸዋል። አሁንም አደይን ከገባችበት ገብታችሁ ካላመጣችሁ የሚጠብቃችሁን ዋጋ በኋላ ታያላችሁ፣ ከነዘር መንዝራችሁ አሳያችኋለሁ በማለት አባትም ይዝቱባቸዋል። እሺ ፈልገን እናመጣለን በማለት አለልኝና ጫኔም ቃል ይገባሉ። ድሟን ተከትላ ገጠር የገባቸው ሊዱም መንገዱ ከብዷት መኪናው ገጭ ገጭ ሲል በጣም አንገላቶኛል፣ ደክሞኛል፣ አንደር ስም ወይ በማለት በየመንገዱ እየተቀመጠችባቸው ነው። ጉስ አደግን ይህን ሁሉ መንገድ ተጉዛ ነው እንዲመጣችው እያለ ነው። ደመቀ ዴቭ ግን አሁን አንተን ስታይ የምትመለስ ይመስልሃል? በማለት እየጠየቀው ነበረ። እንደውም አደይ ወንድሜን ስታየውማ በጣም ደስ ይላት ይሆናል አለችው። ብቻ ሁለታቸው በዚህ መልኩ ጭቅጭቅ ይጀምራሉ። አሁን ደግሞ እዚህ መተን እንጨቃጨቅ እንዴ? አረባካችሁ ዝንበሉ መሽቶብናል፣ መንገዳችን እንሄድ በማለት ሊዱን እያገዟትና እየደገፏት የጀመሩትን ጉዞ ይቀጥላሉ። የሰራተኝነትን ቦታ የተካችው ቤዛም ከፍቅር ጋር ሰቅና ንቆ ነዋል ተነሽ መኝታ ክፍሉን ላጸዳ ነው ብትላትም ዞርቤል ልተኛበት ሌላውን ስሪ በማለት በትክክልም ሰራተኛ አድርጋ እያሽከረከረቻ ትገኛለች። እሺ ከአንቺ የማወራረደው ሂሳብ አለኝ ብላታለች ቤዛም። አርኮትም የቤዛን እናት ለመጠየቅና ያለውን ሁኔታ ለማጣራት ቤታቸው በር ላይ ሆኖ ለእናትሽ እንደምመጣ ነግረሻቸዋል ወይ በማለት እየጠየቃት ቢሆንም እሷ ግን እንዳልተናገረች ነበረ የመለሰችለት። እና ደይም አባታቸው ስለመጣባቸው ሽብር ውስጥ ሆነዋል። ምንድን ነው የምናደርገው ቢመጣብን እያሉ ነው እናት አሸናፊ ቶሎ መውጣት ይኖሩብናል፣ ሳይደርሱብን በማለት ተያይዘው ሊወጡ ሲሉ አባት እንደደረሰባቸው ብርሃንም በድንጋጤ ትናገራለች። ምንም እንኳን ሴኮንዶች ልዩነት ቢኖርም አደይን ማስመለጥ ችለዋል። እነሱ ላይ ግን ደርሶባቸዋል አባት። ሁላቸውም በድንጋጤ የሚይዙት የሚጨብጡት አጥተዋል፣ የሚመልሱትም ግራ ገብቷቸዋል። በተለይ አሸናፊ ጋሼ እንዴት መጣህ እያሉት ነው። አባትም መርበትበታቸውን አይቶ እህትሽ የት ሄደች በማለትም ብርሃኔን ያፋጥጧታል እህትሽ የት ናት ያለችው በማለትም በጥያቄ ያጣድፏታል። ብርሃኔም እህቴ ኩዚ የለችም በማለት ብትመልስላቸውም እሳቸው ግን ሊያምናት አልቻሉም። እሺ እኔን መዋሸት አይሰለችሽም፣ እናትሽ የታለች በማለት ይጮሃሉ። እናትም ከተደበቁበት ወጥተው ምን ፈልገው ነው በማለት ይመልሳሉ። አንቺን ማማን የፈልግሻል። የታደረሻት የታደረክሻት በማለት እያፋጠጡ ነው። እኔ አላውቅም የት እንደደረሰች ያየሁት ነገር የለም በማለት እናትም ይሸመጥጣሉ። እነጫኔ እዚህ እንደገባች አይተዋታል። የት እንደነበረች አላውቅም፣ አሁንም መታ ነበረ ሄደች፣ የት እንደምትገባ አላውቅም በማለት እናትም ጉዳዩን ይደብቃሉ። አደይ ግን እየተሯሯጠች ነበረ አባቷን ለማምለጥ አደይም ዛፍ ስር እንደተጠለለች አባት በመስኮት ሆነው ተመልክተዋታል። እንግዲህ የዛሬው ሰራተኛ አደይ ክፍል ስልሳ ይህንን ይመስል ነበር። በቀጣይ ክፍል አደይ በተቀመጠችበት አባቷ ይደርሱባት ይሆን ወይስ ታመልጥ ይሆን አብረን የምንመለከት ይሆናል። እንግዲህ ለዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። አመሰግናለሁ።